ማሻአላህ ማሻአላህ፣ እንደምታዩት ይህ አረቢያ መጅሊስ በጣም ያማረና የተዋበ የምትመለከቱት የዶክተር ዘይኔ መጅሊስ ነው። እንግዲህ ሁላችሁም እዚህ ቦታ ላይ መታችሁ በምትፈልጉ ዲዛይን መልክ ማዘዝ ትችላላችሁ። ምን ነው? ምን ያልክ ነው? መጅሊሴን እያስተዋወቅኩ ነው። ዝም በሉት፣ ውሸቱን ነው። ይህ መጅሊስ ሰያ አረቢያን መጅሊስ ነው። የከፍታው ሰላሳ የሆነ በጥንቃቄ የተሰራ ዶክተር ዘይኔ እንግዳ ሆኖ የመጣ ስልኬንም የቀማኝ ሰው ነው። ስለዚህ እንደዚህ አይነት መጅሊሶችንና የመሳሰሉ የሆኑትን ከሰያ አረቢያ መጅሊስ ታገኛላችሁ። ዶክተር ዘይኔ በዩቱብ ነው የሚታወቀው። እኔ ደግሞ ከዩቱብ ጋር በአረቢያ መጅሊስ ይታወቃል። እንዴት አየው። ሰያ አረቢያ መጅሊስ እንደምታዩት በጣም ውብ ነው፣ ማሻላ ያማረ ነው። በምትፈልጉት ከፍታ፣ ጥንካሬና ውበት፣ ከለር እንግዲህ መርጣችሁ በዚህ ቦታ ላይ ማዘዝ ትችላላችሁ። በጊዜውና በወቅቱ ከች ክፍለ ሀገር ድረሳል። ከክፍለ ሀገርም ድረስ የትኛውን ቦታ በስምምነት ራሱ በራሳችሁ መኪና የሚደረግበት መጓጓዣ የሚደረግበት አጋጣሚ አለ። ስለዚህ አጋጣሚ አይለፋችሁ ስል መልክቴ ነው። የዶክተር ዘይኔ አረቢያ መጅሊስ ሳይሆን ዩቲዩብ ነው የእሱ አረቢያ መጅሊስ ና ዩቲዩብ ነው። ሰላም አሌይኩም